ከሰይሮች ራሱ ቢበድሉ እንደሚያጠፋቸው በግብ ሲናገር ዘሌዋውያን ምዕራፍ 18 ቁጥር 24 እስከ 30 ላይ ስናይ፣ ሰላም እንደመቆያችሁ በእያላችሁ በሰላሙን ይብዛላችሁ። ዛሬ የዘንድራቸው የመጣ ነው፣ የሰንበት ትምህርት ነው እና አምስተኛ ሰንበት ትምህርት ይዘን መጥተናል። ባለፈው አራተኛ ሰንበት ትምህርት ነበር። ዛሬ አምስተኛው፣ አምስተኛው እግዚአብሔር ስለ እናንተ ይዋጋል ይላል እና አጭር ጸሎት አድርገን ወደ ትምህርቱ እንሄዳለን። እንጸልይ። ጥበቃ ምረትህ ቸርለትህ ያበዛልን ታላቅ አምላካችን እናመሰግናለን። ዋኬ ጌታ እግዚአብሔር ሆይ ሰንበት ትምህርቱን ከፍተን ስናጠና ሳለ ጌታ ሆይ አንተ ብቻ እንድታስተምረን አስተዋይ ልቦና እንድሰጠን ለምንሃለሁ። ደግሞ በመረመርነው ቃል እንድኖር እርዳን፣ አትለያን በልጅ በክርስቶስ ኢየሱስም። እግዚአብሔር ስለ እናንተ ይዋጋል ባለፈው በደንብ አይተናልና ከጀርባ የነበረው ጦርነት ምን እንደሆነ በደንብ ተረተናልና ከዛ አያይዘን ዛሬ ያው ሰንበት ትምህርቱ በራሱ ተያይዞ ስለሚመጣ እያሱ መጽሐፈም ስለሆነ አያይዘን እንመጣለን እና እያሱ ምዕራፍ አስር ቁጥር አርባ ሁለት ላይ ይገኛል። እንዲህ ይላል እግዚአብሔር አምላክ እግዚአብሔር ለእስራኤል ስለተዋጋላቸው እያሱ እነዚህ ነገስታትን ሁሉ ምድራቸውንም በአንድ ጊዜ ያዘ ይላል። እና እንዴት ነው እግዚአብሔር በእስራኤሎች እየተዋጋ በሌላ ጎራ ያሉት ደግሞ እንዴት ይቃወማል የሚለው ነገር በደንብ ልና ይገባናል። ምክንያቱም እግዚአብሔር ከአንድ ጎራ ቆሞ ለሌላኛው ወገን ያዳላል ወይ የሚል ጥያቄ ብዙ ጊዜ ይፈጠራል፣ ጦርነት ስናይ እና እንዴት ነው ከእስራኤሎች ጎን ሆኖ የሚዋጋው? ለብዙ ሰዎች ባይኖራቸው እንደዚ አይነት ጥያቄ እንደሚፈጠር እርግጠኛ ነኝ። ምክንያቱም እግዚአብሔር ሌላው ወግቶ ሌላኛው ይተዋል ወይ የሚለው ሀሳብ ያስቀምጥ እናያለን ማለት እና እግዚአብሔር ስለ እናንተ ይዋጋል እነሱን ወክሎ ሌሎቹን ለምን ይወጋል የሚለው ነገር በደንብ ልንገነዘብ ይገባል። እግዚአብሔር ለአንደኛው ወክሎ ሌላኛው የሚወጋ ከሆነ ምኑ የፍትህ አምላክ ሆነ? እግዚአብሔር ምኑ የፍቅር አምላክ ሆነ? ይሄ ብቻ አይደለም፣ ደግሞ አድሮ ካለው ፍጥረት አርት ሁሉ የእሱ ናቸው ብለን እንዴት ልናስብ እንችላለን? እና እግዚአብሔር ማንነት ዛሬ ሰንበት ትምህርቱ በደንብ ያስቀምጥልናል፣ እና ይህንን በደንብ እንድንረዳ ያስፈልገናል። እንግዲህ ከነአናውያኖች አሉ። በዛሬ ጦርነት እንደምናየው እስራኤላውያኖች አሉ እስራኤል ጎን ደግሞ እግዚአብሔር አለ ማለት ነው። በከነአናውያን ጎን ደግሞ እንደ ባለፈው ሰንበት ትምህርት እንዳየነው ሌላ አካል እንዳለ እናያለና፣ ስለዚህ እግዚአብሔር እነዚህ ሰዎችን ለምን አጠፋ የሚለው ነገር በደንብ የሚነግረን እሑድ ክፍል ላይ ይሆናልና፣ የከነአናውያን በደል በሚል ርዕስ አስቀምጦልናልና፣ የከነአናውያን በደል በዘፍጥረት ምዕራፍ 15 ቁጥር 16 ላይ እንደተቀመጠው አሞናውያን በደላቸው ጽዋቸው እስኪሞላ ድረስ ብሎ ወይም ደግሞ እስከ አራተኛው ትውልድ ድረስ ተብሎ ተጠብቀው ነበር እና ጽዋቸው እስኪሞላ ድረስ እግዚአብሔር ምና አይላቸውም ነበር አያጠፋቸውም ነበር። ስለዚህ እነሱ ግን በድላቸውን እንዳበዙ እናያለን። ይሄ ብቻ አይደለም። ለእስራኤሎች ራሱ እንደዚህ አይነት ጽዋቸው ቢሞላ እስራኤሎች ራሱ ቢበድሉ እንደሚያጠፋቸው በግብጽ ሲናገር ዘሌዋውያን ምዕራፍ 18 ቁጥር 24 እስከ 30 ላይ ስናይ እንደ እነሱ እንዳይበድሉ እስራኤሎች እንደ ከነአናውያኖች ኃጢአት እንዳይሰሩ በደንብ እየነገራቸው ነበር። ምክንያቱም እነሱም ኃጢአት ቢተሩ ተመሳሳይ የሆነ ውድቀት እንደሚደርስባቸው እናያለን እና ዘዳግም ምዕራፍ 18 ቁጥር ዘጠኝ ላይ ጀምረን ስናደም የከነአናውያን በደል ምንድን ነበር የሚለውን በደንብ እንድንረዳ ያደርገናል ማለት ነው። የከነአናውያን በደል ምንድነው የምንለው ነገር ብናይ በጣም ብዙ በደሎች ነበራቸው ወይም ደግሞ ከራሳቸው ጋር የተላመዱት ውስጣቸው ላይ የገቡ ብዙ ኃጢአቶች ነበሩ እና ሟርት የመሰለ አስማት የመሰለ የመስዋዕት ልጆቻቸውን የመሰዋት ከዚህም አልፈው በጣም ከባድ የሆነና ዘግናኝ የሆነ የምንዝር ሕይወት ነበራቸው እና እንደውም በጣም የሚገርመው ሰንበት ትምህርታችን እንደሚያስቀምጠው የነሱ ጣዖቶች ወይም የነሱ አማልክቶች አንድ ነገር ያደርጋሉ ተብሎ ይታሰብ ነበር። የመራባት የሚባል እድል ነበር እና መራባት እድል የሚኖረው ጣዖቶቹ እርስ በርሳቸው በሚያደርጉት ግንኙነት ነው ተብሎ ይታሰብ ነበር እና በዚህ ምክንያት ብዙ ኃጢአትን ወይም ደግሞ ዝሙትን እየሰሩ ነበር ህዝቦቹ ማለት ነው። ይህ ብቻ አይደለም፣ ዝሙትን እንደተቀደሰ ነገር ያዩ ነበር፣ ወይም ደግሞ ዝሙት ቅዱስ ነገር ነው ብለው ያስቡ ነበር። ስለዚህ እነዚህ ሰዎች በነዚህ አይነት ኃጢአት ውስጥ ገብተው እየኖሩ እግዚአብሔር ይላቸው ነበር ጽዋቸው እስኪሞላ ወይም ደግሞ ንስሓ እንዲገቡ ይታገሳቸው ነበር። እናስታውስ እንደሆነ በመጽሐፍ ቅዱሳችን በብዙ ቦታ ላይ እግዚአብሔር በትዕግስት ሲያሳልፍ እና እንዲመለሱ ሲያደርጋቸው ስሌሎችም አይተናል። ነገር ግን ካልተመለሱ ለስሌሎችም ተመሳይ ጣያቄ ያደረሰባቸው አይተናል። ይህ ብቻ አይደለም። በዘፍጥረት መጽሐፍ ላይ ሄደን ካየን ሰዶምና ገሞራ ያጠፋ እናያለን። እና በአብርሃም ዘመን ሰዶምና ገሞራ በደላቸው በጣም ስለበዛ እግዚአብሔር ቁጣው በእነሱ ላይ ሲያመጣ እናያለን። እና ዛሬም ባለን ህዝቦች ላይ እግዚአብሔር ቁጣውን ያበዛብናል ወይም ደግሞ ወደ እግዚአብሔር ባንመለስ እድሉ እየሰጠን እድላችን ባንጠቀም እግዚአብሔር ምን ያደርገናል ማለት ነው ያጠፋናል። ስለዚህ ሌላው ደግሞ ከእነሱ የምናየው ትልቁ በደላቸው ልጆቻቸውን የበኩር ልጆቻቸውን መስዋዕት ማድረግ አሰባቃችሁ ታውቃላችሁ። የራሳቸው ወደዳችሁ። አሁን ደግሞ በመጽሐፍ ቅዱስ በዳ ትኩረት የሚሰጠው ልጅ የበኩር ልጅ ማለት በቤት ያለ ተባለ ልጅ ወይም ደግሞ በረከትን ያገኛል ተብሎ የሚጠበቅ ልጅ ነውና ይህ የበኩር ልጅ ለጣዖት ሲሰው ነበር እና እንደዚህ አይነት በደሎች እያደረጉ እግዚአብሔር ምን ሲያደርጋቸው እናያለን፣ እስኪመለሱ ድረስ ሲጠብቃቸው እናያለን እና ይህንን ግን ማድረግ እንዳልቻሉ እድላቸውን መጠቀም እንዳልቻሉ የዛሬ የሰንበት ትምህርታችን በደንብ በእሑድ ክፍል ላይ ያስቀምጥልናል። እድላቸውን በገዛ እጃቸው አባከኑ። እግዚአብሔር እነዚህ ሁሉ በደሎች ሲሰሩ፣ ነገር ግን እንዲመለሱ እግዚአብሔር ይጠብቅ ነበር። እነሱ ግን ባለመመለሳቸው ምክንያት ጥፋት ደረሰባቸው ማለት ነው። ቢመለሱ ኖሮ ግን ከጥፋቱ የመዳን እድል ነበራቸው። ሌላው ደግሞ ታላቁ ደኛ ወይም ሌላው ደግሞ ሰኞ ክፍል ላይ የሚያስቀምጥልን ታላቁ ዳኛ በሚል ያስቀምጥልንና ታላቁ ዳኛ ወይም ደግሞ የዳኞች ሁሉ ዳኛ የሆነው እግዚአብሔርን እናያለን እና በመዝሙር ዳዊት ምዕራፍ ሰባት ቁጥር አስራ አንድ ላይ አንድ ጥቅስ ያስቀምጥልናል። እንዲህ ይላል እግዚአብሔር እውነተኛ ዳኛ ነው ይላል። እንዲህ ካለ በኋላ እግዚአብሔር እውነተኛ ዳኛ ነው ካለ በኋላ ኃይለኛም ታጋሽ ነው ይላል። ብቻ እውነተኛ ሳይሆን ኃይለኛም ታጋሽ ነው ይላል። ሁልጊዜ አይቆጣም ይላል እና እግዚአብሔር እውነተኛ አምላክ እግዚአብሔር እውነተኛ ዳኛ ብቻ ዳኛ ሳይሆን ታጋሽም የሆነ ቁጣው ደግሞ የዘገየ አምላክ እንደሆነ ያስቀምጥልናል። ሌሎችም ተመሳሳይ ጥቅሶች በመዝሙር ምዕራፍ ሀምሳ ላይ ማየት እንችላለን። ብዙዎች አሉ እና ዋናው ነገር እግዚአብሔር ምን አይነት አምላክ ነው ታጋሽ አምላክ ነው የሚለው ነገር እናያለን እና እግዚአብሔር ታጋሽ አምላክ ከሆነ ለምን አይታገሳቸውም ብለን ስናይ እግዚአብሔር የፈለገ ታጋሽ አምላክ ቢሆን፣ በኃጢአት ላይ ግን ድርድር አያውቅም ወይም ደግሞ ኃጢአትን ፈጽሞ የሚያጠፋ አምላክ ነው ምክንያቱም ኃጢአት ማለት ከእግዚአብሔር ተቃራኒ የሆነ ነገር እንደሆነ እናያለን እና እግዚአብሔር እኛን ከኃጢአታችን ለይቶ ኃጢአትን ብቻ ሊያጠፋ ይፈልጋል። ነገር ግን እኛ ኃጢአታችንን አንለቅም ካለን ወይም ደግሞ ከኃጢአታችን ጋር ከተጣበቅን እግዚአብሔር ኃጢአትን ስለማይታገስ ከኃጢአታችን ጋር እንጠፋለን ማለት ነው። ይህንን በደንብ ትኩረት ይገባል። ሌላው ደግሞ እግዚአብሔር እንግዲህ እንደ ዳኝነት ስናየው ነው ነገሮቹን በደንብ የምንረዳው። እንግዲህ እግዚአብሔር ዳኛ ከሆነ ፍትህን የሚያስከብር እግዚአብሔር ዳኛ ከሆነ ህግ የሚባል ነገር አለ ማለት ነው እና ዳኛ የሚዳኘው ከምን አንፃር ነው? ከህግ አንፃር ነው። እና ህግ ካለ ደግሞ ምን አለ ማለት ነው? እውነተኛ ፍትህ አለ። ስለዚህ እውነተኛ ፍትህ ደግሞ የሚገኘው ወደ ጽድቅ መስመር ስንገባ ነው። እንቢ ብለን ግን ከህጉ ፈቃቅ ስንል ህግ በተፈጥሮ ቅጣት አለው እና እንቢ ያለ ሰው ሁሉ በተፈጥሮ ምን ያገኛል ማለት ነው? ቅጣት ያገኛል። ስለዚህ እንቢ ያሉት ሁሉ ያጠፋቸዋል ማለት ነው። እግዚአብሔር ምን አይነት አምላክ ስለሆነ እውነተኛ አምላክ ስለሆነ እውነተኛ አምላክ ብቻ ሳይሆን ንጉሥም ነው። እውነተኛ ንጉሥ ነው። እውነተኛ ዳኛ ነው። እውነተኛ ንጉሥ ነው። እውነተኛ ንጉሥ ነው ስንል ደግሞ ጽድቅን የሚመራ አምላክ ነው፣ ወይም ደግሞ በጽድቅ መንገድ ብቻ ለሚመሩት የሚመራ አምላክ፣ ኃጢአትን የሚያደርጉት ወይም ደግሞ በኃጢአት ዓለም ውስጥ ያሉት ደግሞ ምን የሚያደርግ የሚያጠፋ አምላክ። ይህ የሚያደርገው ደግሞ ፍትህ ለማስፈን እና እውነተኛ ነገር ብቻ ለማንጸባረቅ እንደሆነ እናያለን እና ይህንን ፍትህ ጦርነትና መፍረድ የሚሉት ሶስቱ ሀሳቦች የተለያዩ ቢሆኑ ነገር ግን እንደ እግዚአብሔር በእግዚአብሔር በኩል ስናየው ግን እነዚህ ሶስቱ የማይነጣጠሉ ነገሮች ናቸው። እውነተኛ ፍርድ እና ጦርነት እና ደግሞ ፍትህ፣ መፍረድ አለ፣ ፍትህ አለ፣ ጦርነት አለ። እነዚህ ሶስቱም ነገሮች ምን የሚያደርጉ ናቸው? የሚጣረሱ የሚመስሉ ነገር ግን በእግዚአብሔር አንጻር ስናያቸው ምንም ልዩነት የሌላቸው ነገሮች ናቸው። ሌላው ደግሞ እዚህ ጋር አንድ ትኩረት የምንሰጠው እና ለድረሳው የማይገባ ነገር እግዚአብሔር መማለጃን የማይቀበል አምላክ ነው። ወይም ደግሞ እኛ ልክ በምድር አንዳንድ ፍርድ ቤቶች ስንቀርብ እንደምናየው ሰዎች የራሳቸውን ሀሳብ እንዲያሸንፍ ወይም ደግሞ የእነሱ ሀሳብ ሰዎች እንዲቀበሉላቸው አንድ ነገር ያደርጋሉ። የሆነ መማለጃ ወይም ደግሞ ግቦ ይሰጣሉ። ይህ እግዚአብሔር ግን እንደዛ አይነት አምላክ አይደለም። እውነትና እውነት ብቻ የሚያስከብር አምላክ እንደሆነ እናያለን እና ለእስራኤሎች አድልቶ ሳይሆን እውነትና እውነት ብቻ ስለሚፈርድ በእውነት ለቆሙት ሁሌም ከጎናቸው እንደሆነ እናያለን። ሌላኛው ክፍል ደግሞ ማክሰኞ ክፍል ላይ መውረስና ውረስ ወይስ መጥፋት የሚል ርዕስ አለውእና መውረስ ይሻላል ወይስ ደግሞ መጥፋት የሚል ሁለት ሀሳቦች ያስቀምጥልናል እና እግዚአብሔር ዓላማው ከነአንን መውረስ ነበር ወይም ደግሞ ከነአናውያንን የእሱ ማድረግ ነበር። ከነአን ምድራቸውም ሕዝቡም የራሱን ለማድረግ ነበር። የእነሱ ፍላጎት ግን ምንድን ነው? ለእግዚአብሔር ራሳቸውን ለመስጠት ወይም ደግሞ ለእግዚአብሔር ማንነታቸውን ለማውረስ ፈቃደኛ እንዳልነበሩ እናያለን። ይህ ብቻ አይደለም። ፈቃደኛ ዓላማውን ብቻ ሳይሆን ከራሳቸው ጋር ምን አጣብቀው ነበር? ኃጢአትን አጣብቀው ነበር። ያንን መለየት አይችልም ነበር። ስለዚህ ይህ ብልሹ አሰራራቸው እና ባህላቸው ይህም ማህበረሰብ ከራሳቸው ጋር ያስቀሩት ነገር ስለነበር ከጥፋታቸው ጋር ምንማቅ ነበረባቸው፣ መጥፋት ነበረባቸው። እና እግዚአብሔር የሰጣቸው እድል አልተጠቀሙም። ወይም ደግሞ እግዚአብሔር የሰጣቸው ሌላ እነሱ ደግሞ ያደረጉት ሌላ ነበር። እግዚአብሔር እነሱ ላይ የፈለገው መውረስ ነበር። እነሱ ግን ሊወረሱለት አልቻሉም። ስለዚህ አንድ ነገር እንድንጠይቅ ያስፈልጋል። ሰንበት ትምህርታችንም የሚጠይቅ ለምን ብዙ ሰዎችን መግደል አስፈለገው? የሚል ጥያቄ እንጠይቃለን። እግዚአብሔር ታዲያ መውረስ ከሆነ አላማው እግዚአብሔር ታዲያ ከነአንን መግባት ከሆነ እስራኤሎችን ከነአን ማስገባት ከሆነ አላማው ለምንድን ነው ብዙ ሰዎችን መግደል የፈለገው? እነዚህ ሰዎች በውስጣቸው የያዙትን ኃጢአት ከነሱ ሊለይ ስለማይፈልግ፣ እግዚአብሔር ደግሞ ምን ማጥፋት ይፈልጋል? ኃጢአትን ማጥፋት ይፈልጋል። ነገር ግን እነሱ ኃጢአትን ከማጥፋት ይልቅ ልክ እንደ ፈርዖን ይለናል፣ ሰንበት ትምህርቱ ልክ እንደ ፈርዖን ልባቸውን አደነደኑ ይለናል እና እግዚአብሔር ከዚህ ጠብቀን። ዋናው ነገር ልባችን ነውና ልባችን የእውነት መውጫ ነች ወይም ደግሞ እውነት ከእርሱ አዘንነች ይላል ቃሉና ልባችን ካልጠበቅን ልባችን ለእግዚአብሔር ካልሰበርን ጠጣር የሆነ ልብ ካለን ከነአንን መውረስ እንደማንችል እናያለን። እና ከነአናውያኖችም የተከሰተባቸው ይሄ ነበር፣ በከነአን ምድር እየኖሩ ነገር ግን እግዚአብሔርን የማያውቁ እግዚአብሔርን የማይፈሩ ሰዎች እንደነበሩ እናያለን። ሌላኛው ደግሞ ወደ ሮብ ክፍል ስንሻገር ነፃ ምርጫ ይላል እና ይህ ደግሞ በጣም የሚያስደስት ክፍል ነው። እስካሁን ያየነው ነገር በደንብ አድርጎ ዝችግ ያብረራል ና ነፃ ምርጫ ሲባል እምቢ ማለት አለ እሺ ማለት አለ እና እግዚአብሔር የነፃነት አምላክ ነው። ገና በዘፍጥረት መጽሐፍ በኤደን ገነት ስናይሳለ እግዚአብሔር ለሰው ልጆች ታላቅ የምርጫ ስራ ሰጥቶ ነበር። ሰዎች ግን በገዛጃቸው እጃቸው ምርጫቸውን አበላሽቶ እናያለን እና ገና ምድር ኃጢያት ከመግባቱ በፊት እግዚአብሔር ለሰዎች ነፃነትን እንደሰጠ እናያለን። ይህ ደግሞ ካልተጠቀምን እግዚአብሔር ዛሬም ቢሆን እኛን ከማጥፋት ወደ ኋላ አይልም። ሌላው ደግሞ ቼረም የሚል አንድ ፅንስ አለና ይህ ቼረም የሚለው ቃል የዕብራይስጥ ቃል ሲሆን ቼረም ማለት ደግሞ ለጥፋት የተወሰነውን ወይም ደግሞ የተረገመው፣ የታገደው የሚለው ሀሳብ አለው እና ቼረም ስንል የሆነ የተወሰነ እቅድ የታቀደ ነገር አለ ማለት ነው። እና እምቢ ካልን ከአጣታችን ጋር አብረን ከሄድን አንድ ነገር አለ ማለት ነው። እግዚአብሔር የወሰነው አንድ ነገር አለ። ይህም ምሳሌ ፈጽሞ ማጥፋት እንደሆነ ወይም ደግሞ እግዚአብሔር ሁለት ጎራ ብቻ ይሰጠናል። ወይ ከእግዚአብሔር ጋር ከእርሱ ጋር እንድንሆን ወይ ደግሞ ራሳችን ከማጋር እንድናደርግ ከእርሱ እንድንለይ ይሄ የምርጫ አምላክ ነው። የእኛ ምርጫ ከእግዚአብሔር ጋር ከሆነ በፍጹም ከእግዚአብሔር ጋር፣ እምቢ ካልን ደግሞ በፍጹም እግዚአብሔር መተው ነው እንጂ መሃል ሰፋሪ ወይም ደግሞ የለብታ ሕይወት የሚባል ነገር እግዚአብሔር እንደማያውቅ ያስቀምጥልና ፈጽሞ የሆነ ነገር ወይም ደግሞ በፍጹም ስናደርግ ግን እግዚአብሔር የምርጫ አምላክ ስለሆነ ምርጫችን እናያከብራል። በፍጹም ከኃጢአት ጋር ካልን ወይም ደግሞ በፍጹም ከፋት ጋር ካልን እንደ ምርጫችን በክፋቱ እንወድቃለን። ነገር ግን አይ ካልን ደግሞ ምርጫው የኛ ነው ማለት ነው። ታዲያ አንድ ነገር እንድናስብ ፈልጋለኝ ከነአናውያኖች እንግዲህ ምርጫ ነበራቸው። በምርጫቸው አልተጠቀሙ፣ ግን በምርጫቸው ተጠቀሙ። ከከነአን ምድር የነበሩ እነ ገባኦን አውያንን እነ ረአብን ማየት እንችላለን። እና ረአብ እግዚአብሔር በእሷ አድርጎ እግዚአብሔር ማንነቱን በእሷ ሲገልጽ እናያለን። ያለን ያ ብቻ ሳይሆን እግዚአብሔር ማን እንደሆነ ስትናገር እናያለን። እና ያቺ ሴት ወደ እግዚአብሔር መንግሥት ወይም ደግሞ ወደዛች ወራሽ እንድትሆን እንዳገኘች እናያለን። ሌላው ደግሞ አካንን እናየዋለን። በዛ ተቃራኒ እስራኤላዊ የሆኖ እግዚአብሔር የተመረጠ ልጅ ሆኖ ነገር ግን እሱን ምን ያደረገ የከዳ በራሱ ላይ ኃጢአትን የያዘ በኢያሱ መጽሐፍ ምዕራፍ ሰባት ላይ ስናይ እስራኤሎችን በሀጢያት ምክንያት ይሸነፉ ሲሆኑ ያ ምክንያቱ ደግሞ ማን ነበር ማለት ነው አካን ነበር፣ እስከ 36 ሰዎች ድረስ እስኪጠፉ ድረስ። እንግዲህ ከዚህ በፊት ሽንፈትን የማያጠ እስራኤል በዚህ ሰዓት ግን ሽንፈትን አስተናግዷል እና ለዚህ ምክንያቱ ደግሞ ማን ነበር ማለት ነው ሀጢያትን የያዘው ወይም ደግሞ ተወሰኑ እቃዎችን አማሩኝ ብሎ በራሱ ጊዜ የደበቀ ሰው አካን እንደነበር በዚህ ምክንያት ደግሞ እንጠፋ እናያለን እና ዛሬም ወገኖች፣ እኔና እናንተ በእግዚአብሔር ቤት እየኖርን እግዚአብሔርን እያወቅን፣ ነገር ግን እግዚአብሔርን አናውቅም ብንል ወይም ደግሞ በእግዚአብሔር ውስጥ ሆነን እንደ አካን ብንበላሽ ህይወታችን ብናጠፋ እግዚአብሔር ምን ያለን ማለት ነው አይታገስም ምክንያቱም የትግስቱ ጽዋ አለ መጨረሻ ላይ ግን በፍርድ ቀን ምን እናደርጋለን ማለት ነው በቤት ውስጥ ለኖሩ ብቻ መዳን የለምና አካን የደረሰበት የድንጋይ መወገርና መሞት ዛሬ በእኛ እንዳይደርሳል ማለት ነውና እድሉ ያለው በእኛ እጅ ነው ከዓለም ለይቶ እግዚአብሔር እንደ ረአብ አምጥቶናልና እንደ ረአብ ከኖርን መንግሥተ ሰማያት ወራሾች እንሆናለን ያም ካላደረግን ግን እንደ አካን ጠፊዎች እንሆናለን፣ የሚለው ነገር በደንብ ልናሰምርበት ይገባል። ይህንን ካሰብን እንግዲህ እግዚአብሔር የምን አምላክ አይደለም ብለን አስበናል ማለት ነው። የምርጫችን የሚያከብር አምላክ እንጂ አስገዳጅ አምላክ ወይም ደግሞ ከአንድ ጎራ የሚቆም አምላክ እንዳልሆነ እናያለን። ልባችን በዛ ስናደርግ፣ ልባችን ከእግዚአብሔር ጋር ስናደርግ፣ አንድ ስንሆን እግዚአብሔር ምን ያደርገናል ማለት ነው፣ ይቀበለናል። ነገር ግን እንደ ፈርዖን ነገር ግን እንደ ከነአናውያን ልባችን ብናደነድን እግዚአብሔር የማይታገስ አምላክ መሆኑን በደንብ ልንገነዘብ ይገባል። ሌላኛው ደግሞ የሰላም ልዑል የሚል ርዕስ ያለው ሐሙስ ክፍል እናያለና ይህ የሰላም ልዑል የሚለው ነገር በጣም ማስደሳች የሆነው ዜና የያዘ ክፍል ነው እና የሰላም ልዑል ክርስቶስ ኢየሱስ እንደሆነ በደንብ ያስቀምጥልናል እና በኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃንም ተወልዶልናል ወንድ ልጅ ሕፃንም ተወልዶልናል ወንድ ልጅም ተሰጥቶናል፣ አለቅነትንም በጫንቃው ላይ ይሆናል፣ ስሙም ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል እና ይህ አምላክ ወይም ደግሞ የሰላም አለቃ የሆነ አምላካችን እግዚአብሔር እንደሆነ የሰላም ልዑል የሆነው እግዚአብሔር ከኛ ጋር እንደሆነ ማወቅ ይገባናል። ስለዚህ የሰላም ልዑል እንግዲህ በዚህ በኩል ጦርነት እያየን፣ በዚህ በኩል ደግሞ የሰላም ልዑል ስንል በጣም የሚያስገርመው አንድ ክፍል ይወስደናል ወይም ደግሞ ወደ ሰማያዊው ቤተ መቅደስ ይወስድናል እና በሰማይ ምንም አይነት ጦርነት እንደሌለ በሰማይ ፍጹም ሰላም እንዳለ እናያለን እና ለዚህም ደግሞ በጣም የሚያስገርመው በኢሳያስ ምዕራፍ 11 ላይ እንደተቀመጠልን በጣም እንደምናውቀው አንበሳ ከከብቶች ጋር ተኩላ ከበጎች ጋር የሚኖርበት፣ ይሄ ብቻ አይደለም፤ ሰዎች፣ ሕፃናቶች ከእፉኝ ጋር የሚጫወቱበት፣ ከእባብ ጋር የሚጫወቱበት፣ ምንም አይነት ጦርነት የሌለበት፣ ምንም አይነት ሁከት የሌለበት ምድር እንዳለች ያስቀምጥልናል እና ይህ አምላክ የሰላም አምላክ እንደሆነ እናያለን። በሌላ በኩል ደግሞ ሁለተኛ ነገሥት ምዕራፍ ስድስት ቁጥር 16 እና እስከ 23 እና የአንድ ነገር ያስቀምጥልናል። እግዚአብሔር ሰላምን እንዴት እንደሚወድ እግዚአብሔር የሰላም አምላክ እንደሆነ ሶርያውያንና ኤልሳዕን እናያለን። እና ሶርያውያኖች ለማጥፋት በመጡበት ወይም አደጋጣዮች ወደ እስራኤል ምድር በመጡበት ሰዓት አንድ ነገር ተከስቶ ነበር፣ ዓይናቸው ታውሮ በዚህ ሰዓት እስራኤሎች ባገኟቸው ሰዓት ዓይናቸው በተከፈተ ሰዓት ምን እናደርጋቸው ሲሉ እንግዲህ ጠላት ከተገኘ በእጅ ተያዘ፣ ምን ይደረጋል? ይገደላል እና እንግደላቸው ሲሉ በዚህ ተቃራኒ ነበር፣ ይርሳ እንዲያደርጉ የሰጣቸው ይህም ደግሞ ምንድን ነበር? እንዲመግቧቸው፣ መመገብ ብቻ አይደለም፣ ውሃ እንዲሰጧቸው ነበር የሰጧቸው። እና ይህ ማድረጋቸው ትልቁ መፍትሄ ያመጣው ሱሪያውያን አደጋ ጣዮች ለዘላለም ከዛ በኋላ እንዳልመጡ እናያለንና ዛሬ የምናደርገው የሰላማዊ ንግግራችን፣ ዛሬ የምናደርገው ከሰዎች ጋር መግባባት፣ ዛሬ የምናደርገው ክፉ ላደረገብን ጥሩ ምላሽ፣ እነዚህ ሁሉ በእኛ ላይ ትልቅ ተጽዕኖ እንደሚያሳድሩ እግዚአብሔር የመቤዠት አምላክ እንደሆነ እንድንረዳ የሰላም አለቃ እንደሆነ እንድንረዳ ያደርገናል እና እግዚአብሔር የፈለገ ጦርነቶች ቢያዝ እግዚአብሔር ያዝዘው ሰዎቹን ለማጥፋት ወይም ደግሞ እግዚአብሔር ሰዎችን ለመግደል ሳይሆን ፍላጎቱ ኃጢአትን ከምድር ማጥፋትና ሰላም የሰፈረባትን ያቺ ኢየሩሳሌም ማውረስ እንደሆነ በደንብ ልንረዳ ይገባል። ታዲያ ይህንን ከተማርን ዛሬ ወደ እኛ እንመለስና ወገኖች፣ እግዚአብሔር ከእኛ ምንድን ነው የሚፈልገው? እግዚአብሔር እኛ ምን እንደምንወደ ይፈልጋል። ታዲያ ዛሬ ለምንድነው እኛ ከኃጢአቶችን ጋር ለመጥፋት የምንቸኩለው? ምድር የምናያት ሁሉ እየጠፋች ነው። እንግዲህ ከነአናባይኖች የነበረው በደን ዛሬ በእኛ ዘመን ይብሳል። ማርት የሚባለው ነገር ዛሬ ብሷል። ነፍስን መግደል ዛሬ ብሷል። ምድራችን በጣም እየጠፋች ነው የምትገኘው። ታዲያ በዚህ ዘመን እየኖርን ታዲያ ከከነአናውያኖች እኛ በምን ተሽለናል? እንድንገነዘብ እግዚአብሔር ይዳል። ይህ ብቻ አይደለም፣ መሻ ብቻ አይደለም፣ ከነሱ ብሰናል። በዚህ ዘመን ስንኖር ሳለ አንድ ነገር ልናስተውል ይገባናል። ከእግዚአብሔር ጋር የምንኖር ከሆነ እኛ የሰላም አዋጂዎች እንጂ ሰላምን የምነሳ ሰዎች እንዳልሆንን በደንብ ልንገነዘብ ይገባል። ስለዚህ የሰላም አምላክ ሲመጣ ከእርሱ ጋር በሰማይ በዛች በሰማያዊ ስፍራ ለመገኘት ከፈለግን ይህ የሰላም አለቃ መከተል እንድንችል እግዚአብሔር ይርዳን። ተባረኩ። ቅዱስ ጊዜ ይውልላችሁ።